በአዳማ ጉምሩክ ቅርንጫፍ ጽህፈት ቤት ደንበኞችና ሰራተኞች ድጋፍ በአዲስ መልክ የተገነባው የከለቹ አንደኛ ደረጃ ትምህርት ቤት በገቢዎች ሚኒስትር አይናለም ንጉሴና በጉምሩክ ኮሚሽን ኮሚሽነር ደበሌ ቃበታ ለምርቃት በቅቷል። የገቢዎች ሚኒስትር አይናለም ንጉሴ በምርቃቱ ወቅት እንዳሉት የገቢዎች ሚኒስቴርና የጉምሩክ ኮሚሽን ከተሰጣቸው ተልእኮ ጎን ለጎን በበጎ አድራጎት ስራዎች ላይ በሰፊው የተሳተፉ መሆኑን ገልጸው የተመረቀው የከለቹ አንደኛ ደረጃ ትምህርት ቤት ግንባታም የዚሁ ስራ አካል ነው ብለዋል። ሚኒስትሯ የትምህርት ተቋማት ለሀገር ግንባታ መሰረት የሚጣልባቸው ቦታዎች መሆናቸውን ተናግረው በእውቀት የታነጸ ትውልድ ለማፍራት ብሎ የሚበለጸገች ኢትዮጵያን ለመገንባት በሚደረገው ጥረት በተቋማቱ ተመሳሳይ የበጎ አድራጎት ስራዎች በስፋት እየተከናወኑ መሆኑን አስረድተዋል። ለቅርንጫፍ ጽህፈት ቤት ሰራተኞችና በግንባታው አስተዋጽኦ ላደረጉ አካላትም ምስጋናቸውን አቅርበዋል። የጉምሩክ ኮሚሽን ኮሚሽነር ደበሌ ቃበታ በበኩላቸው ባለፉት ስምንት ዓመታት በተፈጥሮና ና ሰው ሰራሽ ችግሮች ውስጥ ለሚገኙ ወገኖች ከ8 ነጥብ 5 ቢሊዮን ብር በላይ የሚያወጡ የአይነትና የገንዘብ ድጋፍ መደረጉን አስታውሰው በአዳማ ጉምሩክ ቅርንጫ ቅርንጫፍ ጽህፈት ቤት በአዲስ መልክ የተገነባው የከለቹ አንደኛ ደረጃ ትምህርት ቤት የበጎ ፈቃድ ስራዎች አካል ማሳያ መሆኑንእና ይህ በጎ ተግባር ተጠናክሮ እንደሚቀጥልም ተናግሯል። የገቢዎች ሚኒስቴር የታክስ ትራንስፎርሜሽን ጽህፈት ቤት ተቋማዊ ለውጥ እውን ለማድረግ አቅሙ የተገነባ የለውጥ መሪ መፍጠር ላይ እየሰራው ነው አለ። ጽህፈት ቤቱ በተከታታይ የሚሰጠውን የአቅም ግንባታ ስልጠናዎች የቀጠለ ሲሆን በዚህ ሳምንትም ከገቢዎች ሚኒስቴር ዋናው ምስሪያ ቤት ከተለያዩ ዳይሬክቶሬት ለተውጣጡ የለውጥ መሪዎች ለሶስት ተከታታይ ቀናት በተቋማዊ ለውጦች አስፈላጊነት፣ ባህርያት፣ ችግሮችና አፈታታቸው ላይ በተግባር የተደገፈ ስልጠና ተሰጥቷቸዋል። ስልጠናውን በንቃት ወስደው ላጠናቀቁ የለውጥ መሪዎች በታክስ ትራንስፎርሜሽን ጽህፈት ቤት ኃላፊ አቶ ጥሩ ነለገሰ ሰርተፊኬት ተሰጥቷቸዋል። የጽህፈት ቤት ኃላፊው ሰልጣኞች በቀጣይ ባገኙት እውቀት የተቋማቸውን ለውጥ በመምራትና ምሳሌ በመሆን እንደሚያስቀጥሉ ያላቸውን እምነት ገልጸዋል። የታክስ ትራንስፎርሜሽን ጽህፈት ቤት የኮሚኒኬሽን አማካሪ ሚስተር አልፍሬድ አኬቦ ለሶስት ተከታታይ ቀናት በተቋማዊ ለውጦች አስፈላጊነት፣ ባህሪያት፣ ችግሮችና አፈታታቸው ላይ ስልጠና ሰጥተዋል። በገቢዎች ሚኒስቴር እንደ ሀገር ከሁለት ትሪሊዮን በላይ ገቢ ለመሰብሰብ በዚህ ዓመት ታቅዷል። ይህም ከፍተኛ ስራና ከተለያዩ አካላት ጋርም ትብብር ይጠይቃል። ከጸጥታና ደህንነት ተቋማት፣ ከክልል አስተዳደሮች፣ ከፍትህ አካላት፣ ከንግድና ቀጠና የትስስር ሚኒስቴር እንዲሁም ሌሎች በርካታ ተቋማትና ግብር ከፋዮች የዚሁ ቅንጅታዊ የስራ አካላት ናቸው። የክልሎች ሚና ደግሞ የገቢ አሰባሰቡን ይበልጥ ያበረታተዋል። ክልሎች ገቢን በተሳለጠ መልኩ እንዲሰበስቡ የገቢዎች ሚኒስቴር ድጋፍና ስልጠና እንደሚሰጥ በየወቅቱ ይገልጻል። ሚኒስቴር መስሪያ ቤቱ የምክክር መድረክ በማ ለማዘጋጀት ከክልሎች ጋር ያለውን ቅንጅታዊ ስራ ይገመግማል። ከሰሞኑ በአፍሪካ ምራር ልቀት ማከል በተካሄደው የምክክር መድረክም ክልሎች እያሳዩት ያለው የገቢ አሰባሰብ እድገት ላይ እንዲሁም በሚታዩ ክፍተቶች ዙሪያ ውይይት ተደርጓል። የሀገራዊ የምክክር መድረክ በ2017 በጀት ዓመት በነበሩን ጥንካሬዎችና ጉድለቶች ላይ በጋራ በመምከር እንደ ሀገር የተሰጠንን ከፍተኛ ኃላፊነት ለመወጣት የሚያስችሉ ጉዳዮች ላይ ከመምከር በተጨማሪ ሀገራችን የምትከተለውን የፊዚካል ፌዴራሊዝም ፖሊሲ አፈጻጸም እንደዚሁም ተሻሽሎ ወደ ስራ የገባውን የገቢ ግብር አዋጅ በተመለከተ የምንመካከርበትና መግባባት ላይ የምንደርስበት መድረክ ነው። አንደኛው የፊዚካል ፌዴራሊዝምን በሚመለከት የቀረበው ሰነድ ነው። ሁለተኛው ደግሞ ባለፉት የለውጥ ዓመታት የገቢ ሴክተሩ ያሳየው ምርታ ምን መስላል የምለው ነው። ሌላኛው አሁን ዘንድሮ ተሻሽሎ በወጣው የገቢ ግብር አዋጅ ላይ በተለይ የተርን ኦቨር ታክስን እንዴት አድርገን ኤግዚት ስትራቴጂውን እንዴት ጨርሰው እየምል ነው። አራተኛው ደግሞ የክልሎች የአፈጻጸም ሪፖርት ነው። ከዚህ ከለውጡ ጋር ተያይዞ አዳዲስ እየመጡ ያሉ የፖሊሲ ኢሾዎችና በአፈጻጸም ሂደት ደግሞ እየገጠሙን ባሉ ችግሮች ላይ የጋራ ግንዛቤ መያዝ በሚያስፈል ጉዳዮች ላይ ነው እየተወያየን ያለ ነው። ገቢ ያው በአንድ ተቋም የሚሰበሰብ ስራ አይደለም። የብዙ ስቴክሆልደሮችን ስራ ይፈልጋል። እንዲሁም ደግሞ በክልሎች መካከል የቅንጅት ስራዎች ያስፈልጋሉ። በክልልና በፌዴራል መንግስት መካከል ጥብቅ የሆነ ግንኙነትን ይፈልጋል። ስለዚህ መድረኩ ከፌዴራልና ከክልል የገቢ ሴክተሮች በተጨማሪ የሚመለከታቸው ስቴክሆልደሮችን ያካተተ መድረክ በመሆኑ በቀጣይ ለዚህ ዓመት የያዝነውን የ2018 እቅዳችን ለማሳካት ትልቅ አቅም የምናገኝበት ትልቅ መግባባት የምንፈጥርበት በብዥታዎች ላይ ደግሞ ግልጸኝነት የምንፈጥርበት መድረክ ነው። መዋቅሮች የሚሰበስቡት ገቢ አለ። የጋራ ደግሞ ሁለቱ የፌዴራልም የክልልም የሚሰበስቡት ገቢ አለ። ስለዚህ ገቢ እንደ ሀገር ድንበር ተሻጋሪ ነው ንግድ ያው ከአንዱ ክልል አንዱ ክልል ከፌዴራል ወደ ክልል ድንበር ተሻጋሪ ስለሆነ ይህንን አጣጥሞ መምራት ያስፈልጋል። ያው አንድ ሀገር ነው የምንገነባው። ሀገር ስንገነባ ደግሞ የተጣጣመ የታክስ ስርዓት መኖር አለበት። አንዱ ክልል ከሌላው ክልል የተለየ ሕግ በሚያወጣበት ወቅት ፍትሐዊ ያልሆነ የገቢ አሰባሰብ ይኖራል። አንድ ሁለት ሶስት ክልል ላይ የሚሰሩ ወይም ደግሞ የፌዴራል ግብር ከፋዮች ደግሞ ወደ የክልሎች ሄደው ሲሰሩ ይሄ ህግ ባለመጣጣሙ የተለያዩ ምሬቶች፣ መልካም አስተዳደር ችግሮች ይመጣሉ። ስለዚህ ይሄንን ከመቅረፍ አንጻር ታክስ ሃርሞናይዜሽን መኖር አለበት። ከፌዴራል ጀምሮ ተናባቢ የሆነ ሁሉንም ክልል የሚገዛ ህግ መኖር አለበት ተብሎ የተዘጋጀ ነው። በጣም በበሳል የህግ ባለሙያ የቀረበ ሰነድ ነው። እሱን ወስዶ ክልሎች ተግባራዊ ማድረግ ግዴታ አለብን። ዋናው ዓላማ በአገር ደረጃ ታክስ ቱ ጂዲፒ የደረሰበትን ሁኔታ እውነት አሁን ባለበት ደረጃ ታክስ ቱ ጂዲፒ በትክክል እየተመጣጠነ በተጣጣመ መንገድ እየሄደ ነው ወይ? የወጡ ህጎች ታክስን ተፈጻሚ ለማድረግ ከስወረና ከማጭበርበር ባሻገር በታማኝነት ክብር የሚሰጥ ታክስ የሚሰበሰብበት መንገድ ላይ የወጡ ህጎች በተጨባጭ ተግባራዊ የሆኑ ናቸው ወይ? ሌላስ ወደ ህግ ሊቀየሩ የሚችሉ ምን ምን ታክሶች አሉ? እነዚህን ሰብሰብ ባለ መንገድ ህጋዊ ግራውንድ ተይዞ የወጡ ህጎች ላይም በተጨባጭ እስከታችኛው መዋቅር ተፈጻሚ እንዲሆንና ታክስ በተገቢው መንገድ ተሰብስቦ የመንግስት የልማት አቅም ሆኖ መንግስት ላቀዳቸው እቅዶች በተገቢው ኢኮኖሚ እንዲሆን ሀብት እንዲሆን ለማድረግ ነው ውይይቱ። ኢኮኖሚ የሚያመናጨውን ገቢ ለመሰብሰብ የምትቸገርበትና የምንፈተንበት እንደ ሀገር መረጃ ትስስርና ያለመዘመንም ጭምር ነው። በቴክኖሎጂ ተሳስሮ ያለመዘመን እስከ ታችኛው ይሄንን ፕላትፎርም ያለማውረድም ጭምር ችግር አለበት። ኢንፍራስትራክቸሩን ከመዘርጋት ለቴክኖሎጂ ግባት የሚሆኑ ቁሳቁሶች ያለመሟላት፣ የባለሙያዎች አቅም ያለመጎልበት፣ ከዛም አልፎ አጠቃላይ የስነ ምግባር ችግርም ያለበት ስለሆነ ይሄንን ማዘመንና የገቢ ዘርፉን የገቢ አስተዳደሩን ማጠናከር እንደ ሀገር ነው ማየት አለብን የሚል እይታ ስላለ ነው ማለት ነው። አላማውም ይሄንን አሁን የማነሳቸውን ችግሮች ፈጥቶ ያሰብነውን የተቀመጠውን የገቢ እቅድ ለማሳካት ሪቪርም ማድረግ በውይይት መድረኩ የተሞክሮ ልውውጦች የተደረጉ ሲሆን ሰነዶች ቀርበውም ውይይት ተደርጎባቸዋል። ክልሎችና ከተማ መስተዳደሮች በበጀት ዓመቱ በገቢ አሰባሰቡ ያሳዩት እድገት የቅንጅት ስራው ውጤት መሆኑን የመድረኩ ተሳታፊዎች ያነሳሉ። የምክክር መድረኩ አስፈላጊነቱም በገቢ አሰባሰቡ ጉልህ ድርሻ እንዳለው እንደታመነበትም ጭምር። ሁላችሁም እንደምታውቁት ሀገራችን ኢትዮጵያ ከጊዜ ወደ ጊዜ እያደገ የመጣ ኢኮኖሚ እየገነባች እንዳለች ከእኛም አልፎ ዓለም እየመሰከረ ያለንበት ጊዜ ላይ እንገኛለን። ይሁን እንጂ ከዚህ ኢኮኖሚ መሰብሰብ ያለበትን የታክስ ገቢ ሰብስበናል ማለት ባይቻልም በጅምር ላይ ያሉ ስራዎቻችን እና አሁን የምንከተላቸው የአሰራር ስርዓቶቻችን ያሉብንን ክፍተቶች በመቅረፍ በሙሉ አቅም መሰብሰብ ያለብንን የታክስ ገቢ መሰብሰብ እንደምንችል አመላካቾች ናቸው። ባለፉት የለውጥ አመታት የገቢው ዘርፍ የተሻለ አፈጻጸም እንዲኖረው እየተሰራ ያለና ለግብር ከፋዩ ቀላልና ቀልጣፋ አገልግሎት ለመስጠት የሚያስችሉ የቴክኖሎጂ ውጤቶችን ለመጠቀም ጥረት እየተደረገ ይገኛል። አጎራባች የሆኑ ዞኖች፣ ከተሞች ካልተቀናጁ ገቢን ማሳካት አይቻልም። በሀገር ደረጃ ደግሞ በምናይበት ጊዜ ወደ ላይ ከሚኒስቴር መስሪያ ቤት ጋር ወደ ጎን ደግሞ ከክልሎችና እና ከከተማ መስተዳድሮች ጋር ቅንጅት ከሌለ ገቢም በሚፈለገው ደረጃ ማሳካት አይቻልም። ለምባል አንደኛ የሕግ ተገዥነትን ከማስረጽ አኳያ ይሄ ሁሉንም ግብር ከፋዎች የሚመለከት ባይሆንም አንዳንድ የግብር ስወራ እና ታክስ ማጭበርበር ላይ የምሰማሩ ግብር ከፋዮች አሉ። እነዚህ ሁሉም ክልሎች በጋራ ተቀናጅቶ አንደኛ መረጃ በመለዋወጥ ሁለተኛ ኦፕሬሽኖችን በጋራ ከማካሄድ አኳያ በጋራ ካልሰራን ታክስን በአግባቡ የታክስ ህጎች መሬት እንዲረግጡ ማድረግ አይቻልም። አሁን ታክስ ወይም ገቢ ስናስብ እንደ አገርም ከፍተኛ ለውጦች ነው በገቢ ስርዓት እየሄደ ያለው። ይሄ እነዚህ ለውጦች በፌዴራል ከተማ በአዲስ አበባ ብቻ አይደለም ለውጦቹ እየመጡ ያሉት ከታችኛው መዋቅር ጀምሮ የአሰራር ስርዓት ጤናማ እንዲሆን ሆን ተቋማዊ አሰራሮች እንዲዘረጉ ከማድረግ አንጻር በተጣጣመ የታክስ ስርዓት ለማስኬድ ከፌዴራል ሚኒስቴር መስሪያ ቤት የሚወርዱ አሰራር ስርዓቶችን እስከታች ለማውረድ የተደረጉ ጥረቶች በአገር ደረጃም በክልል ደረጃም የገቢ ስርዓታችን ላይ ከፍተኛ ለውጥ ነው ያመጣው። ሀብትም ከጊዜ ወደ ጊዜ እየተሰበሰበ የመንግስት አቅም መሆን ደረጃ ላይ ደርሷል። ትልልቅ ፕሮጀክቶችን የመገንባት ደረጃ ላይ ደርሰናል፣ እንደ ክልልም ማለት ነው። ከፌዴራል ጋር እጅግ በጣም የተጣጣመ የታክስ ስርዓት ነው ለማስኬር ጥረት እያደረገ ያለው ፌዴራል ሚኒስቴር መስሪያ ቤቱ መንግስታዊ ስርዓትን ሊሸራርፉ የሚችሉ ጉዳዮችን እያየን በተለይ የእኔ ዳይሬክቶሬት እዚህ ላይ ስለምሰራ ይህን ጉዳይ በጥብቅ ዲስፕሊን እየተከታተለ ችግሮችን እየለየ ከዚህ ጋራ ቀጣይ ስጋት እንዳይሆንም ጭምር አመላካች ጉዳዮችን ለይተን እዚህ ጋር እያሳየንበትና እየተወያየንበት ያለን ቀጣይ ይህንን ርማት እየተደረገ በጥንቃቄ የሚመራ ዘርፍ ነው የሚለው ነገር ለማየት አስችሎናል ማለት ነው። ተሳታፊዎችም በየራሳቸው ጉዳዮችን እየወሰዱ የራሳቸው እያደረጉ ነገሮችን በደንብ ግንዛቤ ያገኙበት መሆኑን አስተማሪ መሆኑን ነው እያነሱ ያሉት እየታዩት ተግዳሮት ያልናቸውንም ጉዳዮች ወስዶ በየራሳቸው በተናጠልና በጋራ ጉዳዮችን ለማየትና ለማረም ዘርፉንም ለማጠናከር ትኩረት አድርጎ እንደሚሰሩ ቃል እየገቡ ያሉበት ሁኔታ ነው በውይይቱ እየተረዳው ያለው በተለያዩ ጊዜያት በክልሎችና ከተማ መስተዳደሮች በአካል ተገኝተን እንደታዘብነው ወጥነት የጎደላቸው እንዲሁም ቴክኖሎጂን መሰረት ያደረጉ የአገልግሎት አሰጣጥ እጥረቶች ተመልክተናል። በተቃራኒው የገቢዎች ሚኒስቴር ቴክኖሎጂን መሰረት ያደረጉና የግብር ከፋዩን እንግልት የሚቀንሱ የአገልግሎት አሰጣጥ ሂደቶችን ይከተላል። ይህንን ተሞክሮም በየወቅቱ ለክልሎች በተለያዩ አጋጣሚዎች እንደሚያካፍል ይገልጻል። በእርግጥ የግለሰብ ግብር ከፋይ የሆኑ ደንበኞች ያላቸው ክልል ገቢ ቢሮዎችና በከተማ አስተዳደሮች የሚገኙ ገቢ ቢሮዎች ከገቢዎች ሚኒስቴር የወሰዷቸውን ልምዶች ጸጥ በሆነ መንገድ አገልግሎት ላይ ሲያውሉት ተስተውሏል። ይህም በገቢው አሰባሰብ ላይ የራሱ በጎ አንድምታ ይኖረዋል። አገልግሎት አሰጣጥና ቴክኖሎጂ ቅልጥፍና እጥረትን ለመቅረፍ የገቢዎች ሚኒስቴርና ክልሎች ያደረጓቸውን ለውጦች ባሳለፍነው በጀት ዓመት በክልሎች ገቢ ላይና እንደ ሀገርም ላቅ ያለ ሚና ነበረው። በፌዴራል ደረጃ የተጀመሩ ትልቅ ፕሮጀክቶች አሉ። ያ እንደ ተጠበቀ ሆኖ እኛ እንደ አዲስ አበባ ከተማ አስተዳደር የተለያዩ ቴክኖሎጂዎችን ከተማ አስተዳደሩ ትልቅ በጀቶች መድቦ አጠቃላይ ታክስ ሴክተሩን ለመለወጥና ሪፎርም ለማድረግ ትልቅ ስራዎች የተሰሩ ናቸው ያሉት። በአንድ በኩል ለረጅም ዓመታት ሳይሰበሰብ የቆየና እዳ የምንለውን አጠቃላይ ሀብት ምናክል ነው ያለው የሚለው የምንመዘግብበት ሲስተም አበልጽገን ከዋናው ሲስተም ጋር በማያያዝ አጠቃላይ እዳዎቻችን ምናክል ናቸው የሚለውን በሲስተም ለማወቅ አስችሎናል። ከዛ ላይም እየተነሳ የእዳ መሰብሰብ አቅማችን በከፍተኛ ሁኔታ ጨምሯል። በሌላ በኩል አጠቃላይ ከቁጥጥር ስራችን ጋር የህግ ማስከበር ስራችንን በቴክኖሎጂ ለማስደገፍ ትልቅ ፕሮጀክት ከኢንሳ ጋር በጋራ ሆነን እየሰራን ነው ያለ ነው። እንዲሁም ደግሞ አጠቃላይ የግብር ከፋዩንም ሆነ የእኛንም ሰራተኞች ሁኔታ የምንከታተልባቸው ቴክኖሎጂዎች ኢምፕሊመንት አድርገናል። ቴክኖሎጂ ወሳኝ ነው። አሁን ሀገራችንም የዲጂታል ኢኮኖሚ ነው እየገነባች ያለችው። የገቢ አሰባሰብ ስራውም ዲጂታል እንዲሆን በገቢዎች ሚኒስቴር በጣም ሰፊ ስራዎችን ሰርቷል። በቀን 27 የተመረቁ የኤሌክትሮኒክስ ኢንቮይስ የጉምሩክ ካርጎን ማየት እንችላለንና እነዚህ እነዚህ በጣም ዘመናዊ የሆኑ ናቸው። የቴክኖሎጂ አጠቃቀማችን እየጨመረ በሄደ ቁጥር ሌብነት፣ ብልሹ አሰራር፣ ፍትሃዊ ያልሆነ የገቢ አሰባሰቡ እንዲታረም ያደርጋል። ግብር ከፋዩ ቤቱ ቁጭ ብሎ በዘመናዊ የታክስ አስተዳደር ስርዓት ጊዜውን ጉልበቱን ቆጥቦ ራሱ ግብሩን ቤቱ ሆኖ የሚያሳውቅበት ስርዓት እንደ ሀገር ደግሞ የት ላይ ነው ያለነው የሚለውን በዲጂታል የምንከታተል በት ስርዓት ስለሆነ ይህንን የማዘመን ግዴታ ከሁላችንም ይጠበቃል። የተጀመረውም በጣም ትኩረት ተሰጥቶ በገቢዎች ሚኒስቴርም በክልልም እንደኔ ክልልም የክልሉ መንግስት ትኩረት ሰጥቶ እየሰራ ያለው የገቢን አሰባሰብ ወደ ዲጂታል የመቀየሩን ስራ በሰፊው እየተሰራ ነው ያለው። ይሄ የሞት የሽረት ጉዳይ ነው። ቴክኖሎጂን ወደታች ማውረድ አቅም መፍጠር ክፍተቶችን ለመሙላት የፌዴራል አሁን አንዱ ድማ እንደሚያደርገው ሲደግፍ ቆይተዋል። አሁንም ይህንን አጠናክሬ እንቀጥላለን። ከዚህ በሁለት መልኩ ነው ይህንን እያደረግን ያለነው። አንደኛ በስልጠና ቴክኒካል ድጋፍ፣ በፌዴራል ደረጃ በገቢዎች ሚኒስቴር በጀት ተይዞ የስልጠና ማዕከል አለን። በእነሱ አማካኝነት ይህንን ማስተባብሮ ምን ነኝ ይህን አቅም እንደግፋለን። በሁለተኛ ደረጃ ክልሎች በራሳቸው በጀት ሰፋ ያለ ስልጠና እንድንሰጣቸው ፍላጎትን መሰረት ያደረገ ተለይቷል እሱን ደግሞ በራሳቸው በጀት ከዚህ ባለሙያዎችን እየላክ አቅማቸውን እያጎለበትን የምንድበት ሁኔታዎች እና ቴክኖሎጂን ወደታች የማስፋት ስራ የግድ ያለበት ዘመን ላይ ንናለ ነው። የምክክር መድረኩ በቀጣይ በክልሎች ገቢዎች ቢሮ እና በገቢዎች ሚኒስቴር መካከል ጠንካራ ቅንጅታዊ ስራዎችን ለመከወን የሚያስችል እቅድ እንዲኖር አስችሏል የሚሉት ተሳታፊዎቹ በተለይም ሀገር የትሪሊዮን እቅዷን ከማሳካት አንጻር ብዙ ይጠበቅብናል ይላሉ። በቅንጅት እየሰራን ያለነው በተለይ ከፋይናንሻል ኢንተሊጀንስ ተቋም ጋር በቅርበት እየሰራን ያለነው በተለይ እዳ ያለባቸውን ግለሰቦች መረጃ በማደራጀት በኩል በጣም በከፍተኛ ሁኔታ ነው እያገዘን ያለው። በዚህ አጋጣሚ ለዚህ ተቋም ከፍ ያለ ምስጋና ማቅረብ ፈልጋለሁ። ከሌሎችም ተቋማት ጋር ከኢትዮ ቴሌኮም፣ ከፋይናንሻል ኢንቴሊጀንስ ከኢንሳ ጋር አብረን እየሰራን ያለ ነው። ገቢዎች ሚኒስቴር ደግሞ በበላይነት በብዙ ስራዎች ተቀናጅተን እየሰራን ያለ ነው። ገንዘብ ሚኒስቴርም ደግሞ በቅርበት በአፈጻጸሚ ነት የሚያጋጥሙ ችግሮች ክላሪቲ በመፍጠር የአቅም ግንባታ ስራዎችን በመስጠት በኩል ተጋግዘን እየሰራን ያለ ነው። ስለዚህ በከተማ ውስጥም ከከተማ ውጭም ካሉ ፌዴራል ተቋማት ጋር እንዲሁም ከአጎራባች ክልሎች ጋር በቅንጅት በመስራት ውጤት እየመጣን ያለው። ይሄ ደግሞ በቀጣይ ይበልጥ ተጠናክሮ መቀጠል ይኖርበታል። ሪሶርስ ፈጥሮ ሊያሰራ የሚችል ፖሊሲ አምጪው ገንዘብ ሚኒስተር እስከታችኛው መዋቅር የፋይናንስ ቢሮ ጭምር በመድረኩ ላይ ተሳትፈዋል። ስለዚህ አቅም አሁን ተፈጥሯል። እዚህ አካባቢ ላይ ቅንጅታዊ አሰራሩ በደንብ እንዲፈጠር ተደርጓል። ንግድና ገበያ ልማት ከአዳዲስ ግብር ከፋዮችን ከምዝገባ አንጻር በህጋዊ መንገድ ተመዝግበው ቲን ነንበር አውጥተው ፍቃድ አውጥተው ህጋዊ ታክስ ፌር እንዲሆኑ ሚናውን እንዲወጣ የንግድና ገበያ ልማት ከሚኒስቴር መስሪያ ቤት ጀምሮ እታች ድረስ ያሉ ተቋማት ተሳትፈዋል። ኢንቨስትመንት ላይም በዚሁ መንገድ የተቀመጡ አቅጣጫዎች ስላሉ ከባለፈው ጊዜ የተሻለ የመቀናጀት ገቢን ለልማት የማዋል ገቢን ሀብትን ሰብስቦ የህዝቦችን የመልማት ጥያቄን በአጭር ጊዜ የመመለስ ሊመልስ የሚችል ኃላፊነት የተሰጠው አካል ነው። እዚህ የተሰበሰበውና ምቹ ነው። መሰብሰባችን እጅግ በጣም አቅም ይፈጥራል ውጤትም ያመጣል የምለው ከስኬት አንጻር ግን ይሳካል የሚል እምነት ነው ያለኝ። ሁለት ትሪሊየን እና በላይ እናሳካለን ብለን ነው እየሰራን ያለ ነው። የሁለት ወርና እስካሁን ድረስ አፈጻጸማችን በፌዴራል ደረጃ እና በክልልም የተሻለ ነው። ፌዴራል በተለይ በከመቶ በላይ ነው አሁንም እያሳካ ያለው። ከታክስ ከፋዎቻችንም ከነጋዴው ህብረተሰብ ጋራ መድረኮች ፈጥረናል መግባባት ውይይቱ እኛ አገልግሎት እንሰጣለን። ህግ በስርዓት እንዲከበር የማድረግ ስራ ይጠበቅብናል። ገቢዎችን በሰዓቱ እንዲከፍሉ ታክስ እንዲከፍሉ አገልግሎት እንሰጣለን። በዘርፉ የሚታዩትን የማጨበርበርና የስወራ ጉዳዮችን ክትትል አድርገን እነዛንም ወደ ስርዓት የማስገባት ስራዎችን በጥብቅ ዲስፕሊን ነው እየተሰራበት ያለው። ይሄ መድረክም ለዚህ አስተዋጽኦ ድጋፍ ስለሚያደርግ በዚህ ልክ የምንረባረብ ከሆነ ይሄ ለኢትዮጵያ ኢኮኖሚ ከሚያመነጨው ገቢ መሰብሰብ በጣም ትንሹ ከዚህ በላይ ነው የምናየው። እንደ ባለሙያም ከዚህ በላይ መምጣት እንደሚችል ነው። የአቅም ሊሚቴሽን ካልሆነ በስተቀር እኔ ማየው ይሄ ነው ማለት ነው። የጎንዮሽ የመንግስታት ግንኙነት ፕላትፎርሞችን በመጠቀም የጋራ ጉዳዮችን በአጎራባጭ ክልሎች ከተማ አስተዳደሮች መካከል የሚነሱ ጉዳዮችን እየፈቱ መሄድ ያስፈልጋል። ስለዚህ እንደ ሀገር ሀገራዊ እይታ ኖሮን በጋራ ጉዳዮች ላይ በጋራ ካልሰራን፣ ትብብር ከሌለ፣ መናበብ መቀናጀት ከሌለ በተናጠል ጥረት የትም ማንደርስ የሚለውን በደንብ መያዝ ያስፈልጋል። በአጠቃላይ እዚህ ያላቸው አመራሮች፣ ተልኳችሁ ገንዘብ መሰብሰብ ብቻ አይደለም ተልኳችሁ ተቋም መገንባት ነው። ተልኳችሁ አንድ የኢኮኖሚ ማህበረሰብ መፍጠር ነው። ተልኳችሁ ትውልድ ማነጽ ነው። የታክስ ፔርነት ባህል እንዲዳብር ማድረግ ነው። ተልኳችሁ ሀገር መገንባት ነው። ተልኳችሁ ኢትዮጵያ ዘላቂ ሰላም ደህንነትና ብልጽግና እንድታረጋግጥ ማድረግ መሆናችሁ መሆኑን አውቃችሁ በቁርጠኝነት እንድትሰሩ አደራ እላለሁ። የገቢዎች ሚኒስቴር ከተለያዩ ተቋማት ጋር ውል በመግባት አብሮ እየሰራ ሲሆን በቅርቡም የዚሁ አካል የሆኑ በርካታ የቴክኖሎጂ ውጤቶችን ለአገልግሎት ማብቃቱ ይታወሳል። የንግዱ ማህበረሰብ አሁን ላይ ያለውን ሁኔታ ማየት ያስፈልጋል። አብዛኛው ግብይቶች ምናልባት በሕግ ስርዓት ውስጥ የገቡ ቢሆንም ጥቂቶች ደግሞ ግብይቶቻቸውና የገቢ ሪፖርት ማድረግ ወጪን በአግባቡ የማሳየት ችግር ይታይባቸዋልና ሁሉም ውስጥ ማለት ይቻላል እነዚህ አይነት ባህሪ ያላቸው ያው ታክስን ለመሸሽ ወይንም ንግድን ለማጭበርበር የሚያደርጉ ማህበረሰቦች ይኖራሉ። እነዚህ ንግዱ ላይ ተሰማሩ፣ እነዚህ በምን መልኩ እንከላከል? ግብይት ስርዓታቸው ምን መሆን አለበት? እንግዲህ የታክስ ሕጉ የትኛውም ግብይት በሰነድ መሆን አለበት። ገቢውም በደረሰኝ መሆን አለበት። ወጪውም በደረሰኝ መሆን አለበት። ክፍያ ስርዓቱም በተለይ ደግሞ ትልቅ ክፍያዎች ባንክ አካውንት መንካት አለባቸው። ካሽ ፍሎ መታየት አለበት። ኦዲት ስናደርግ ቼክ ማድረግ አለብን። እነዚህ ነገሮች በግልጽ ድርጅቱ ያስመዘገባቸው አካውንቶች ተነክተዋል። ካሽፍሎ ምን ይመስላል? እውነት ንግዱ ሌላ አካል ጋር አይገባም፣ ድርጅቱ ጋር ነው የሚገባው። ክፍያውን የከፈለውስ ራሱ ድርጅት ነው። ወጪም ማናርም ላይ ደግሞ ክፍያው ቼክ መደረግ አለበት። እነዚህ አይነት ችግሮችን ሶር ለማድረግ ግብይቶች ከ50 ሺህ በታች ያሉት በካሽም ትራንዛክት ቢያደርጉ ቀጥሎ ያለው ሰነድ ማየት ብቻ በቂ ይሆናል። ከዛ በላይ ያሉት ግን ግብይቱንም ለማቀላጠፍ ሁለተኛ ደግሞ እንደዚህ አይነት ችግሮችንም ሶልቭ ለማድረግ በአንድ ጊዜ በአንድ ቀን ከአንድ ቦታ የሚደረጉ ግብይት ከ ሃምሳ ሺህ በላይ ከሆነ የግድ የባንክ ስርዓትን ተከትሎ መሄድ አለበት። አለበለዚያ መገደብ ስራ አለብን። ተቀባይነት የለውም በአንድ በኩል ወጪው ተቀባይነት አይኖርም። ከዚህ በኋላ በሌላ በኩል ደግሞ እንዲህ አይነት ድርጊትን የተላለፈ ደግሞ አስተዳደራዊ መቀጫ ይቀጣል ብሎ ህጉ አሻሽሎት የሄደው አንድም እነዚህ አይነት ችግሮችን ሶልቭ ለማድረግ የተቀመጠ አንቀጽ ነው ማለት ነው።